ጤና ይስጥልኝ ውዶቼ እንዴት ናችሁ? እንደምን ከረማችሁ? ሰላም ናችሁ? ዛሬም ደግሞ ከሰሞኑ ርዕሰ ጉዳያችን ጋር የተያያዘ ሐሳብ ይዤ ቀርቤ ያለው የሰሞኑ ርዕሰ ጉዳዮችን ለማስታወስ ያህል መማርን የተመለከተ ነው። ዛሬም በዚህ ርዕሰ ጉዳይ ላይ ርዕሱን ለወጥ አድርጌ ቀርብ ያለው የዛሬው ርዕስ ለምን እንማራለን ባንማርስ የሚል ነው። ለምን እንማራለን ባንማርስ ምን ያስከትልብን ይችላል የሚለውን እናያለን ማለት ነው። ያው በሁላችን ዘንድ እንደሚታወቀው አሁን ያለንበት ወቅት ብዙዎች ወደ ትምህርት ቤት የሚጎርፉበት ነው። ከሊቅ እስከ ደቂቅ ወደ ትምህርት ቤት የሚጎርፍበት ወቅት ላይ ነው ያለ ነው። በዚህ ሁኔታ ውስጥ ስለ መማር መነጋገሩ አስፈላጊ ነው ብዬ አስባለሁ። ከጅምሩ የሆነ ቁም ነገር ለማህበረሰቡ ማስተላለፍ ስለሚቻል ማለት ነው። ፍጹም የማይመች ሁኔታ ካልተፈጠረ በስተቀረ ሰው ሊማር የተገባ ነው። የሰው ልጅ ሁሉ ወደ ትምህርት ገበታ መጓዝ አለበት። ከትምህርት ገበታ መቅረት የለበት። የመማር አላማዎችና ጥቅሞች የሚከተሉት ናቸው። አንደኛ ጠቃሚ እውቀትን ለማካበት እውቀት፣ ያው በአብዛኛው ጠቃሚ እንደሆነ ነው የሚታሰበው። መልካም። የመጀመሪያው የትምህርት አላማና ጥቅሙ እውቀትን ማካበት ወይም እውቀትን መገብየት ነው። የመማር አላማው እውቀትን ለመገብየት ሲል ሰው ይማራል። እንግዲህ ያካበት ነው እውቀት በአግባቡ በጥሩ ሁኔታ የምንጠቀምበት ከሆነ ጠቃሚ ይሆናል። ያንን እውቀት ደግሞ አላግባብ የምንጠቀምበት ከሆነ ጎጂ እና አላስፈላጊ የሚሆንበት ሁኔታ አለ። አሁን እዚህ ጋር ግን መነሳት ያለበት በቃ እውቀት ለማካበት ሲባል እንማራለን። አዳዲስ እውቀቶች፣ ብዙ አይነት እውቀቶች አሉ በምድራችን። እነዛን እውቀቶች የእኛ ለማድረግ ለመግዛት ስንባል እንማራለን ማለት ነው። ይህ የመጀመሪያው የመማር ዓላማ ነው። ሁለተኛው የትምህርት ዓላማ ደግሞ እንደ ማንኛውም ሰው፣ እንደ ማንኛውም ክቡር ሰብአዊ ፍጡር ስብዕናችንን ለማሳደግ ነው። ስብዕናችን መጀመሪያውኑ ፈጣሪያችን ሲፈጥረን በጣም አሳምሮ አስውቦ ፈጥሮታል። ግን ይሄ ስብዕና በደንብ እየበለጠ እየጎመራ የበለጠ ደግሞ ማራኪና አስደሳች እየሆነ እንዲሄድ ስብዕና መገንባት አለበት። ስብዕናን ከሚገነቡ ቀዳሚ ነገሮች አንዱ ትምህርት ነው። ስብዕናችን በትምህርት ነው መገንባት ያለበት። ትምህርት ሲያጣ ስብዕናችን የመፈራረስ እድሉ ደግሞ ይሰፋል ማለት ነው። ስለዚህ ስብዕናችን እንዳይፈርስ እንዳይፈራረስ በትምህርት መገንባት አለበት። ሁለተኛው የመማር አላማ ደግሞ ያው እኛ ክቡር ሰብዓዊ ፍጡራን ነን፣ እኛ ውብ ፍጡሮች ነን። በነገራችን ላይ ክቡርነቱን እና ውብነቱን የሚያውቅ ሰው ብቻ ነው። ለምሳሌ ብዙ ፍጥረታቶች አሉ። አንበሳ ለምሳሌ ውብ ነው፣ ግን ውበቱን አያውቅም። ሌሎችም የሚያማምሩ አወፋቶች አሉ። እንደዛ የሚያማምሩ መሆናቸውን የሚያስቡበት አእምሮ የላቸው። ሰው ግን የማሰቢያ አእምሮ የማስተንተኛ ልቦና ቀልብ የተሰጠው ክቡር ሰብዓዊ ፍጡር ነው። ስለዚህ ይህ ፍጡር ክብሩ የተጠበቀ እንዲሆን ውበቱንም እንደዚሁ እያስጠበቀ እንዲሄድ መማር አለበት። ሁለተኛው የመማር ዓላማ ይሄ ነው። ሶስተኛው የመማር ዓላማ ችግርን በቀላሉ ለመፍታት ነው። እንግዲህ የሰው ልጅ በዚህ በምድር ሲኖር በብዙ አይነት ፈተናና በችግር የተከበበ ነው። እነዚህን ችግሮች በድል አድራጊነት ማለፍ ይጠበቅበታል። ስለዚህ እነዚህን ችግሮች ደግሞ ማለት ያው ዘዴዎቹ፣ መላዎቹ የሚገኙት በመማር ውስጥ በሚገኝ ክህሎት ነው። አራተኛ የስራ እድሎችን ለማግኘት ያው እቺ ምድር ላይ የመጣ ነው እንድንሰራባት ነው። ፈጣሪ ሲፈጥረን በምድር ላይ እንድንሰራባት፣ በምድር ላይ ወኪሎች ነን እኛ በምድር ላይ እና ምድር እንድናስብ፣ እንድናሳምር፣ እንድንሰራ ይፈለጋል። እና ብዙ የስራ እድሎች አሉ። እነዚህ ስራ እድሎችን በአግባቡ ማከናወን የሚቻለው ደግሞ መማር፣ እራስን ማስተማር ሲቻል በመማር ውስጥ የተገኘው እውቀት ይሄንን ለማድረግ ያስችላል። አምስተኛው ዓላማ ህብረተሰብን ለማገልገል መማር ያስፈልጋል። ያልተማረ ሰው ህብረተሰብን በአግባቡ ማገልገል አይችልም። ነገር ግን የተማረ ሰውና አስፈላጊውን እውቀት የያዘው ሰው በዙሪያ ያለውን ማህበረሰብ ከቤተሰቡ ጀምሮ አካባቢውን፣ ሀገሩን የሚጠቅምበት ትልቅ ጉልበት፣ ትልቅ አቅም ይኖረዋል። ስለዚህ ለማገልገል ስንል እንማራለን። ስድስተኛው እና የመጨረሻው ዓላማ እኔ ዛሬ ያዘጋጀሁት ብዙ ዓላማዎች ይኖሩታል። እኔ ግን ስድስት ዓላማዎችን በዋናነት ሲያስቀድሜ ያዘጋጀሁት። ስድስተኛው ዓላማ ምናልባት ባለፈው ስንማማር እንደነገርኳችሁ የመማር ትርጉም ምህረትን መስጠትና ምህረትን መቀበል መቻልን በውስጡ አዝሏል ብዬ ተናግሬ ነበር። ይሄንን ዓላማ ይይዛል። ማለትም እንበዳደላለን። እኛ ሰዎች እራሳችን እንበድላለን፣ እርስ በእርስም እንበዳደላለን። በዚህ ወቅት የተማረ ሰው ቶሎ ይቅር ማለት ቶሎ እስክዩዝ የማድረግ እድል ይኖረዋል። ቁጡ እነቱን ቀንሶ መበሳጨቱን፣ ነገሮችን በቀና መንገድ ፖዚቲቭ በሆነ መንገድ የማየት እድል ይኖረዋል። የተማረ ሰው እንግዲህ ምናልባት ዛሬ የምናውቃቸው የተማሩ ሰዎች በእርግጥ በዚህ መልኩ ናቸው ወይ የሚለው ጥያቄ እሱን ለብቻ አስቀምጠን አንድ ሰው ከተማረ ግን ይሄንን ክህሎት ማዳበር መቻል አለበት። ሰውን ይቅርታ የማድረግ ለሰዎች ምህረትን ይቅርታን የመስጠት ከዛ ደግሞ ለራሱ ደግሞ ከፈጣሪ የምህረትን የማግኘት እድሉን ማስፋት መቻል አለበት። ይሄ እንግዲህ ስፕሪችዋል ሳይንስ ነው፣ ያው ይገባችኋል። ሆኖም ግን የተማረ ሰው ይሄን ነገር ብዙ ጊዜ ሉዝ ያደርገዋል ባለፈው አንስተነዋል። እና እነዚህ ስድስት ዓላማዎችን እኔ ዛሬ የመማር ዋና አስፈላጊ አላማዎች ናቸው እያስባለሁ። ጥቅሞቹም ያው ስራ ሲገኝ ከስራ የሚገኝ ጥቅም አለ፣ ሰው ሊቀርብ ስንል ከሰው የምናተርፈው ፍቅር አለ። እውቀት ስናገኝ በእውቀታችን ብዙ ነገር እንሰራለን ችግሮች ሲገጥሙን ችግሮችን እንፈታለን። ስብናችንም እንደዚሁ እያስዋብንና እያሳደግ እያሳደግደ እነዚህ እንግዲህ ከዓላማው ጎን ጥቅሙ እንዳለ ያሳያል ማለት ነው። ባንማርስ ምን ይገጥመናል? ባንማርስ የሚል ነገር ሊነሳ ይችላል። እኔም ውስጤ ጥያቄ ተነስቶብኛል። ካልተማርን አንደኛ ያው ቅድሙ ከነበረው ከተናገርኩት ሀሳብ ምላሹን ማግኘት ይቻላል። አንድ ሰው ካልተማረ ፈርጀ ብዙ እውቀቶች አሉ በምድር ላይ። ከእነዚያ እውቀቶች መገብ ቤት አይችልም፣ ይሁን የፈርጀ ብዙ እውቀቶችን ባለቤት መሆን አይችልም። እውቀት ይጎድለዋል ማለት ነው። ስለዚህ እውቀት የሌለው ሰው ደግሞ ፈሪም ነው የሚሆነው፣ ደፋርም አይሆንም። ለምን? እውቀት ያለው ሰው ነው ጥሩ እምነትን የሚኖረው። እምነት ያለው ሰው ደግሞ ደፋር የመሆን እድሉ የሰፋ ነው። ያለበለዚያ እውቀት የሌለው ሰው የመፍራት እድል ነው ያለው ይሄ ነው አንደኛው። ፈሪ ያደርገናል ማለት ነው ባንማር። ፈሪዎቹን እንንቀላለን የሚለው እንድትይዙልኝ ነው። ሌላው ጠልቆ አስፍቶና አርቆ የመመልከት ወይም የማሰብ ነገር ነው። አንድ ሰው ካልተማረ ጠልቆ አስፍቶና አርቆ ነገሮችን ማየት፣ መመልከት፣ ማሰላሰል ማስተንተን አይችልም። ይሄንን ባለማድረጉ ደግሞ ለብዙ አይነት ችግሮች የመጋለጥ እድሉ የሰፋ ይሆናል ማለት ነው ሲቀጥል አቅማችን የተዳከመ ሁለንተናዊ አቅማችን ካልተማርን የተዳከመ ይሆናል። ልክ ነው። እንዲሁ በተፈጥሮ የሆነ ጡንቻ፣ ጉልበት፣ የሆነ የአካል መዳበር ሊኖር ይችላል። ግን ያ በቂ አይሆንም። የተሟላ አቅም፣ የተሟላ ጉልበት አንድ ሰው የሚቀዳጀው ባለው የተፈጥሮ በስብዕና ባለው በሶማቲክ ወይም በአካል እንትኑ ላይ እውቀት ሲታከልበት ጉልበቱ ይጨምራል። ምናልባት እዚህ ጋር አንዳንዴ ሰዎች የተማረ ሰው ይፈራል የተማረ ሰው እንደዚህ ሲሉ ሰማለሁ። ይሄ ምናልባት ሎጂካል ከመሆን አኳያ ሊሆን ይችላል ነገሮችን ከማገናዘብ ሚዛናዊ ከመሆን አኳያ ሊሆን ይችላል እንጂ የተማረ ሰው እውቀት አለው። እውቀት ያለው ሰው ደግሞ ይደፍራል። ሲደፍር ደግሞ በአግባቡ ወስኖ ማድረግ የሚፈልገውን ነገር ያደርጋል ብዬ ነው እኔ ማምነው። ካልተማርን ባንማር መለኛነታችን ይጠባል። እንግዲህ መለኛ ነው የሚያደርገን ትምህርት ወይም እውቀት። ካልተማርን ግን መለኛ አንሆንም። መለኛ ማለት መፍትሄ አምጪ፣ መፍትሄ አስገኝ፣ ሶሉሽን ሜከሮች መሆን ማለት ነው። ስለዚህ ሶሉሽን ሜከር የምንሆነው ስንማር ነው። ካልተማርን አንሆንም። ሁሉ የተማረ ሰው ሶሉሽን ሜከር ነው ወይ ከተባለ እሱ ሌላ ፍተሻ ይጠይቃል። እሱን ውስጥ አልገባም። ሆኖም ግን አንድ ሰው ከተማረ መፍትሄ የማምጣት እድሉን አቅሙን አሳድጓል ብለን እንድናምን ነው የሚሆነው። ሌላው ሊገጥመን የሚችል ጉዳይ የስራ እድሎች ይርቁናል ማለት ነው። እንግዲህ የተማረ ሰው ነው የስራ እድል ያለውን የስራ እድል የሚያገኘው በዋናነት የተማረ ሰው ነው። ካልተማርን የስራ እድሎች ምንም አንሰራም ባይባልም የጠበቡ ይሆናሉ ይርቁናል፣ አንዳንድም ከናካቴውም ተፈላጊነታችን ላይኖር ይችላል። እና መማር አለብን። ስንማር ግን የሆነ ልንሰራ የምንችለው ነገር ስለሚኖር ተፈላጊነታችን ይጨምራል ማለት ነው። በስተመጨረሻም ካልተማርን ሌሎችን የምናገለግልበት እድል አይኖረንም። ቅድም ተናግሬ ያለው ከተማርን የማገልግል አቅማችን ከፍ ይላል። ካልተማርን ደግሞ በምናችን እናገለ ምን ምን በምን ላገልግል ብለን ወደ ማህበረሰቡ እንገባለን እንጠጋለን ስለዚህ ሰዎችን የማገልገል እድላችን ይቀንሳል የሚለውን መናገር እፈልጋለሁ ከዚህም አልፎ ቁጡ ተጠራጣሪ ብሎም ፈሪ እየሆንን እንመጣለን ማለት ነው ዘወትር በምንበዳደልበት ወቅትም ይቅርታ ማድረግ ያቅተናል በቃ ያልተማረ ሰው ተጠቅቻለሁ ብሎ ስለሚያስብ፣ ተገፍቻለሁ ብሎ ስለሚያስብ ስሜታዊ ይሆናል። ይቅርታ የማድረግ እድል አይኖረውም። ነገሮችን የመታገስ እድል አይኖረውም። ያው አለ የተፈጥሮ ነገር ይኖረዋል ግን ሲማር ደግሞ የበለጠ የጎለበተ ስለሚሆን ካልተማረ ግን እቺ ተፈጥሮዋ ልታንስበትና በሚኖረው መስተጋብር ውስጥ አሉታዊ ተጽዕኖ ሊያሳደርበት ይችላል እያልኩኝ ነው በጥቅሉ አነጋገር መማር ሁለንተናዊ ማንነታችንን በአወንታዊ መልኩ ለማጎልበት፣ የምዕናብ አድማሳችንን ለማስፋት፣ ሌሎችንም በብቁ ሁኔታ ለማገልገል ይጠቅማል ማለት ነው። ስለዚህ በዚህ የትምህርት ወቅት ልጆቻችን ወደ ትምህርት ገበታ ስንልቅ ወይም ደግሞ እኛ ለመማር እቅድ አውተን ወደ ትምህርት ቤት ስንሄድ እነዚህን ሁሉ ዓላማዎች ታሳቢ አድርገን እና እነዚህን የተዘረዘሩትን ጥቅሞች ለማግኘት እርግጠኛ ሆነን መሆን አለበት። አለበለዚያ ያው ውጤቱ የተፈለገው አይነት አይሆንም ማለት ነው። በአጠቃላይ ስንማር የመፍትሄ ሰዎች እንሆናለን። ስንማር የውሳኔ ሰዎች እንሆናለን። በመማር ከስሜታዊነት ነፃ እንሆናለን። ስንማር መከባበርን፣ መዋደድን፣ መፋቀርን፣ መቀራረብን ገንዘባችንን እናደርጋለን። መማር ከመማርም በላይ ነው። ለዛሬ ያቀረብኩት ርዕሰ ጉዳይና አጀንዳ ይሄን ይመስላል። እንግዲህ እንደተለመደው በአስተያየት መስጫ ሳጥን ውስጥ የእናንተን ምላሽ ይጠብቃለሁ። በትዕግስት ስላዳመጣችሁኝ ከልብ ከልብ ከልብ አመሰግናችኋለሁ። ሰላም ይብዛላችሁ።